ጤና ይስጥልን ተመልካቾቻችን፣ ሳምንታዊ የዘመንና ቴክኖሎጂ ፕሮግራማችን ተጀምሯል። እንደ ወትሮው የተለያዩ መሰናዶችን ይዘንላችሁ ቀርበናል። ብሩክቴት ጥላውን ፕሮግራሙን እየመራውኝ ብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ፍጻሜ አብራችሁ ነው። ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢዳል ፈጥር በዓል በሰላም አደረሳቸው። በበዓል ሰሞን ገበያ ከሚደራባቸው የግብይት ስፍራዎች የባህላዊና ሃይማኖታዊ አልባሳት መሸጫ ይጠቀሳሉ። በዛሬው የዘመንና ቴክኖሎጂ ፕሮግራማችን በአንድ የገበያ ስፍራ ተገኝተን የግብይቱን የበዓል ሰሞን ድባብ ቃኝተናል። የቅኝቱ ምን ይመስላል የሚለውን ከፕሮግራሙ እንከታተለው የኤድ ዝግጅት ላይ ነው የምንገኘው። እስቲ ስለ ረመዳን የተወሰነ ነገር ብኝ ረመዳን የኢባዳ ወር ነው። ሁላችንም ጓግተን የምንጠብቅበት፣ ወንጀላችን የምናራግፍበት፣ ብዙ ኢባዳ የምናደርግበት ወር ነው። በብዛት ደግሞ እንደዚህ የስራ ቦታ ላይ ስታሳልፉ ደግሞ ትንሽ ውጥረት የሚኖረው ይመስለኛል። እንዳየዎች ደግሞ ይሄና ባለሙያ ነሽ፣ ከስራ ጋር ደግሞ እንዴት ነው? ገበያውም አለ ሱቁም አለ፣ ምን ይመስላል? ጾም ከስራ ጋር ኤክሳይትድ ነው የሚያደርገን ያው ሁለቱንም እኩል ለማስኬድ ኢባዳውንም ስራውንም እኩል ለማስኬድ የምንችለውን በሙሉ እንጥራለን። የመጨረሻውን ታይሞች ነው ወደ ሂናው ወደ ሴቱ ራሱን የማስዋብ የዒድ ዝግጅት ላይ ነው እኚህኚህ ነገሮች የሚኖሩት፣ በተረፈ ሌላውን ጊዜያቶች ግን አይኖርም። ያው ዒባዳውና ልብስ ሽያጩ ላይ ነው ፎከስ የምታደርጊው። በዓል ሲመጣ የቅርብ ቤት ዘመድ ጋር አብረሽ ታሳልፊያለሽ። የሩቅ ሰው ጋር ደግሞ በምን በምን አይነት መንገድ ትገናኛላችሁ? ያው ዚያራው የሚጀምረው ከዋዜማው ነው የሚጀምረው ዋዜማው ቀን ዒድ ሙባረክ በመባባል ቴክስት ትደራረግ ያለሽ ትደዋወያለሽ። በነገታው ደግሞ ዋናው የኢዱ ቀን ደግሞ በአካል ሂደሽ ትላንት በቴክስት የዘየርሻቸውን ሰዎች በአካል ሂደሽ ኢድ ሞባረክ ትያቸዋለሽ። እንደምታውቂው ካሽ ዝውውር ኦልሞስት ቀርቷል ማለት ይቻላል። ትራንስፈር ነው ሰው የሚያደርገው። ቴሌ ብር አለ ሞባይል ባንኪንግ አለ። በሱ መሰረት ትራንስፈር ያደርጋል። የፈለገውን እቃ ለመውሰድ ቢያስብ ብር ቢያንስ አይቸገርም፣ ትራንስፈር ያደርግልሻል። እንደ በፊት ብር አነሰኝ እንት አደረገኝ ብሎ ገዛ ብዬ ነበር ግን እንዴት ብሎ የሚታወቃ የለም። ባይኖረው ትራንስፈር አድርጉልኝ ብሎ መልሶ ይወስደ። በመሀላችን የሌሉ ዘመዶቻችንን ውጭ ሀገር ያሉ ዘመዶቻችንን በቪዲዮ ኮል በተለያዩ ሶሻል ሚዲያ አጠገባችን እንዳሉ ሆኑ እንድናወራቸው በእንደዚያ አይነት መንገድም ትገናኛላችሁ። ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ ማለት ይፈልጋሉ። ተቀበል ላሁ ሚና ወሚንኩም ዒዱ ሙባረክ ዓለይና ዓለይኩም። ተቀበል ላሁ ሚና ወሚንኩም ዒዱ ሙባረክ ዓለይና ዓለይኩም። ስለ ረመዳን ስናወራ አሁን አንቺ ግን የረመዳን ትዝታሽ ምን ይመስላል? ልጅነት ምን ይመስላል? ቤት ውስጥ እንዴት ነበር? አልሐምዱሊላ ማለት ደስ ይላል። እኔ ተወልጄ ያደኩበት ቦታ አብዛኛው ሙስሊሞች ያሉበት ቦታ ነበረ። በጣም ደስ የሚል ድባብ ነበረው። ለሰላት ያለን፣ ለተርሃዊ ያለን ነገር በጣም ደስ ይል ነበር። ያው ስብስብ ብለሽ ስትበይ፣ ክፍለ ሀገር ስትሆኝ ደግሞ ሞር ተሰብስበሽ ትበያለሽ፣ ተሰብስበሽ ታፈጥሪያለሽ። እና ያ ያ ነገር በጣም ደስ ይላል። የልጅነት ትዝታይም ያው ወደዛ ነው ማለት ነው። ተቀበለ ላሁ ሚና ወሚንኩም ዒድ ሙባረክ ዓለይና። በዓል ሲመጣ ምን ይመስላል ገበያው? በጣም ደስ ይላል። በጣም አሪፍ ገበያ ነው ያለው። በቃ ግርግር ነገር፣ ገበያዎች በደንብ አሉ። የህጻናት ታይቶች፣ ጀለቢያዎች፣ ሻርፖች ምናምን ስላሉን በደንብ ነው እየሰራን ያለው ነው። ገበያ በደንብ ሰው ይመጣል። ኢትዮ ቴሌኮም ያመቻቻቸው የመገበያያ መንገዶች አሉ ና ከዛ አንጻር ግብይቱ ምን ያህል ተቀላጥፏል? ገብግብይቱ በጣም አሪፍ ነው። ለኛም ይሄ መቁጠር በካሽ ብር ከመቁጠሩ በደንብ ተገላግለናል። በቃ በቴሌብር፣ በሞባይል ባንኪንጎች ምናምን ይጠቀማሉ እና ለኛም ቀለል አድርጎልናል ገበያውና ብዙም ጊዜ የማይፈጅም። እቃውን ገዝቶ ወዲያው ከፍሎ ይሄዳል ማለት ፕላትፎርሙ በጣም ቀላል ከመሆኑ የተነሳ ትልልቅ ሰዎችም ወጣቶችም እና ሁሉም በሁሉም እድሜ ክልል ያለ ሰው በሙሉ መጠቀም ይችላል። በቀላሉ ተጠቅሞ ከፍሎ መሄድ ይችላል ማለት ነው። ለሁሉም ተስማሚ ነው። በጣም ቀላል ሆኖላችኋል ና በቃ ምንም ጊዜ የማይፈጅም ምናምን በቀላሉ ተገበያይተው ይሄዳሉ ማለት ነው። አሁን ቀላል ሆኗል። አሁን ውጭ ያለ ሰውንም በአካል እስከ ማግኘት ቀላል ሆኗል ና ቪዲዮ ኮሎች አሉ። ብር መላክ ቢፈልጉ በቀላል መንገድ ይልካሉ ና ሁሉ ነገር በጣም ቀላል ሆኗል። በዚህ ሰዓት ላይ ማለት ነው። ለማንኛውም ወጣት ስማርትፎን እንደሚጠቀም ሰው ደግሞ ምናልባት መልክት ካለሽ አስተያየት ካለሽ እዚህ ጋር የምትዩ ይሄ ቢጨመር ይሄ እንደዚህ ቢሆን የምትው አስተያየት ካለሽ ደግሞ እስኪ ንስማ። በጣም አሪፍ ነው። እኔ አሁን ቴሌ ብር ተጠቃሚ ነኝ። በቀላሉ የሞባይል ካርዶችን ባስፈለገኝ ሰዓት ላይ በቀላሉ ገዝቼ እጠቀማለሁ። ለመገበያየትም ቀላል ነው፣ ቀላል መንገድ ነው እና እጠቀማለሁ። አሪፍ ነው እስካሁን ያለው ነገር ለመላው የሙስሊም እምነት ተከታዮች በሙሉ ኢድ ሙባረክ እንኳን አደረሳችሁላለሁ። ተቀበላላሁ። ሚና ወሚንኩም ዒድ ሙባረክ ለይና። የዘመንና ቴክኖሎጂ ፕሮግራማችን እንደቀጠለ ነው። ትውልድን በኮዲንግ ማሰልጠን በዓለም ዙሪያ እየተስፋፋ የመጣ ተግባር ነው። ኢትዮጵያም አምስት ሚሊዮን ኮደሮች ለማሰልጠን ወጥና በቴክኖሎጂ ክህሎት ብቁ የሆኑ ትውልድ ለመፍጠር እየታተረች ትገኛለች። ለመሆኑ የኮዲንግ ስልጠና በትምህርት በቴክኖሎጂና በቴሌኮም ዘርፍ ላይ ምን እያበረከተ ነው? ካዘጋጀነው ፕሮግራም እንመልከት። ዲጂታሉን ስናስብ አንድ ወደ ኋላ ሉሰዶች እና ኮቪድን ብናስብ ሰዎች ኤክሰርሳይዝ እንዳደርጉ ኦንላይን እንዲማሩ እድል ፈጥሯል። ስለዚህ የቴክኖሎጂ ምንድን ነው ሰዎች የጊዜ ቦታ ሳይገድባቸው ኦንላይን ትምህርታቸው እንዲማሩ ራሳቸው እንዲያሻሽሉ እያገዘ ነው ያለው። ሌላው ትልቁ ከትምህርት ባሻገር ትምህርት ላይ ሰፊ ጠቀሜታ አለው። አስተማሪዎችን የሚያግዙ ማቴሪያሎች እየተዘጋጁ ነው። ቱቶር የሚሰጥበት ኦንላይን የሚሰጥበታል። ሰው ቤቱ ቁጭሮ ቱቶር የሚማርበት ጊዜዎች ደርሰዋል። ድሮ መጽሐፍ ብቻ የምናነበው የነበረው አሁን በቪዲዮ በተለያዩ መልኩ፣ ይህም የቴክኖሎጂ ውጤት ነው። ትምህርቱ ላይ ግን ትልቅ ትልቅ አስተዋጽኦ እያደረገ ነው። ሰዎች ቤታቸው ሆነው የትኛውም ቦታ ሆነው የሚፈልጉበትን የሚያዩበት። ድሮ መጽሐፍ ሪፈር እናደረግ ነበር። አሁን ፒሲ ላይ ቁጭ ብለን ኦንላይን ገብተን የምንፈልገውን ነገር ሪፈር እናደርጋለን። ፋይፍ ሚሊዮን ኮደርስ ፕሮግራም ላይ ዌብ ፕሮግራሚንግ ጀምሮ ፈንዳሜንታል ፕሮግራሚንግ ስኪል ጀምሮ ዳታ አናላይሲስን፣ አንድሮይድ ዲቨሎፕመንትን እና ደግሞ አርቲፊሻል ኢንቴልጀንስ ኤአይን ያካተተ ስልጠና ያለበት ትሬኒንግ ነው እና እሱንም አራቱንም የመውሰድ እድል አግኝቼ ነበር ማለት ነው። ባክግራውንዴ በአይቲ ነው፣ ግራጁዌት ያደረግኩትና የሆነ ቤዝመንት ኖሌጅ አለኝ በአይቲ ኖሌጅ። እና ይህንን ስልጠና መውሰዴ ደግሞ አድቫንስድ ያደርግልናል። በእርግጥ ፈንዳሜንታል የሆኑ ኮርሶች ናቸው። ፈንዳሜንታል የሆኑ ኖሌጅ መያዝ በራሱ ራስን ዲቨሎፕ እንድናደርግ አፕግሬድ እንድናደርግ ያደርጋልና እነዚህን ስልጠናዎች መውሰድ እኔ በፐርሶናሊ አድቫንስ እንዳደርግ አድርጎኛል። የተወሰነ ኖው ሃው ነበርኝ፣ ግን አፕ ቱ ዴት አድርጌበታለሁ። ግን ስቲል ፈንዳመንታል ሌቨል እንደሆነ የታወቀ ነው። ግን ስቲል የሆነ ቤዚክሶቹ ላይ ምንዘላቸውን ፖይንቶች አይቼበታለሁ። አሁን እኔ የወሰድኩት ምን መሰለሽ ሁለት ነው፣ አንዱ ፕሮግራሚንግ ነው ሁለተኛው ደግሞ አርቲፊሻል ኢንተሊጀንስ ነው። በዛ ነገር ፍንዳሜንታል ነገሮችን አግኝቻለሁ። አሁ እንዴት ኮድ ማድረግ ይቻላል የመሳሰሉትን ነገሮች የፋይቭ ሚሊዮን ኢትዮ ኮደርስ ብዙ ጠቀሜታ ነው ያለው። አሁን እንደ እኔ ማለት በጣም ኢኒሽቲቭ የሚያደረግ በጣም የሚገፋፋ ኮድ ለማድረግ እጅግ በጣም የሚገፋፋ የመጀመሪያ ስቴፕ ኖሌጅ ያውቅበታል እውቀት። የወሰድኳቸው ኮርሶች ሁለት ኮርሶች ነበሩ ዳታ አናሊቲክስ ላይ እና የአንድሮይድ ዲቨሎፕመንት ላይ የሚሉ ኮርሶች ነበሩ የወሰድኩት። ሪኮግኒሽን ሰጥቶናል። እንደገና ደግሞ የእውቀት አድማሳችን እንድናሰፋ አድርጎናል። ዓለም ወዴት ነው እየሄደ ያለ የሚለው ዲጂታል ወርልዱ ወዴት ነው እየሄደ ያለ የሚለውን ነገር ራሳችን አፕዴት እንድናደረግ እድሉን ከፍቶልኛል ማለት ነው። አሁን ጊዜው የዲጂታል ነው። ስለዚህ የዲጂታል መሰረታዊ እውቀት ያስፈልጋል በማንኛውም ዘርፍ ብንሆን የዲጂታል ክሎት ያስፈልጋል። አሁን በሀገራችን ብዙ አገልግሎቶች ምን እየሆኑ ነው ወደ ዲጂታል የተቀየሩ ነው። ስለዚህ አገልግሎትን ለመጠቀም የዲጂታል እውቀት ያስፈልጋል። ኢቨን አገልግሎትንም ለመስጠት ያን መስጠት ደግሞ የዲጂታል ክሎት ያላቸው ወጣቶች ያስፈልጋሉ። የሀገር ውስጥ ደቨሎፐር ያስፈልጋል። አሁን ባለው ኢኒሼቲቭ፣ በመንግስት ኢኒሼቲቭ አብዛኛው ሶፍትዌር በሀገር ውስጥ ባሉ ኢንዱስትሪዎች፣ ሶፍትዌር ኢንዱስትሪዎች እንዲለሙ ነው የሚደረገው። ስለዚህ ሀገር ውስጥ አቅም ያለው የ ዴቨሎፐር ያስፈልጋል ማለት ነው። የቴክኖሎጂ እውቀት ያለው ልምድ ያለው እውቀት ያለው ሰው ያስፈልጋል። ከዛ አኳያ አሁን እንደ መንግስትም ለተያዘው ኢኒሽቲቭ ከፍተኛ አስተዋጽኦ አለው። እንደ ሀገር ይህ ኢኒሽቲቭ መነሳቱ በጣም ትልቅ ፋይዳ አለው ብዬ አስባለሁ። ምክንያቱም ሀገራችን ላይ ብዙ የወጣቶች ቁጥር አለ፣ የሰው ሀይል አለ። ሶ ያንን የሰው ሀይል አሁን ላይ ካለው ደግሞ የትምህርት ስርአትን ብናየው፣ የተለያዩ ነገሮች ብናየው ሞር እንደዚህ አይነት በራስ ተገፋፍተች በምትሄድበት ነገር ሪኮግኒሽን የሚሰጥ ነገር ብዙ የለም። ሶ ለእንደዛ ራሳቸውን አስተምረው የሚፈልጉት ደረጃ ለመድረስ ሞር እድሉን ይከፍታል። ይህንን መጠቀም ወጣቱ ጄኔሬሽን። ዲፐንደንሲን እንዲቀንስለት ያደርጋል። የውጭን አካል እየተመለከተ ከመስራት ይልቅ በራስ ክሬቲቭ እንዲሆን በራስ አዲስ ነገር ማመንጨት እንደሚቻል በጣም ብዙ አቅም ያላቸው ወጣቶች አሉ በእኛ ጀኔሬሽን ላይ እና ያንን አቅማቸውን ማውጣት እንዲችሉ በደም ክሬቲቭ እንዲሆኑ ፍሪ የሆነ ነጻ ፕላትፎርም አለ ማለት ነው። ሰው እዚህ ላይ ገብቶ ማደግና መስራት ማበልፀግ የሚችልበት ነውና ይሄ እንደ ሀገርም እንደ ወጣት ማህበረሰብም በጣም አስፈላጊ ነገር ነው። አዌርነስ ክሬቲቭ አዌር ያደረጋል ወጣት ኃይል እናገኛለን። የዲጂታል እውቀቱ ያለው ቢያንስ እንኳን ፈንዳሜንታል እውቀት ወጣቱን በዚህ መልኩ እዚ ጋር ኢንጌጅ መሆኑ ኢትዮ ኮደርስ ላይ ዲጂታል ትራንስፎርሜሽን ላይ አሁን ኢትዮጵያ የያዘችው ለውጥ አለ አይደል በዲጂታሉ ኢቨን 2025 አልቆ አሁን ወደ 2030 እየሄድን ነው በእኛው ዲጂታል ኢትዮጵያና ያንንም ለማሳካት ኢትዮ ኮደርስ ጥሩ አማራጭ ነው ብዬ ነው የማሰበው። ፈንዳመንታል ነው። እየተማረን ያለ ነው። በጣም አሪፍ ነው። ለዙም የተመረጠ ወርልድ ላይ ሊዲንግ የተባሉትን ኮርሶች ነው ይዘውልን የመጡት። ስለዚህ ኢትዮጵያ ውስጥ ፋይቭ ሚሊዮን ኮደርስ አሉ ማለት በዚህ እንትን በጣም አርሚ ነው የሚሆነው ለኢትዮጵያ ማለት ነው። ምክንያቱም ዲጂታል ወርልድ ላይ ነገሮችን እያየን ነው። ብዙ ለሰኪሪቲ ማንጻር እና ደግሞ ነገሮችም ብራችንም ሁሉም ነገር ወደ ዲጂታሉ ዓለም እየሄደ ስንሆነ ስለዚህ ወደ ዲጂታሉ ዓለም መግባት ግድ እስከሆነ ድረስ እድሉ እንቢጠቀሙት ብዬ አስባለሁ። ከትምህርት ሚኒስቴር ጋር ኢንተርኔት የሚባለው ፕሮግራም ጋር በጋራ የምንሰራቸው ሰፊ ስራዎች አሉ። ዲጂታል ትረሲ ላይ ሰፊ ስራዎች እንሰራለን። ሌላ ኢትዮ ቴሌኮም ጋር ከዲጂታል ትረሲ ጋር በተያያዘ ብዙ የአቅም ግንባታ የምንሰራቸው ስራዎች አሉ። ኮኔክቲቪቲ መሰረተ ልማቱ ነው። አሁን ይህን ስናስብ መሰረተ ልማቱ በጣም አስፈላጊ ነው። ስለዚህ ቴቴሌኮም ከመሰረተ ልማት አኳያ ብዙ እየሰራቸው አለ። አሁን ኮኔክቲቪቲ ተደራሽነቱ በፊት ከነበረው እየጨመረ ነው ያለው ተደራሽ እየሆነ ነው ያለው። የእሱንም ነው እየተጠቀምን ያለ ነው። ስማርት ኮሚኒኬሽን ስንል፣ ስማርት ኤዱኬሽን ስንል ኮኔክቲቪቲ ያስፈልገናል። ቴቴሌኮም በዚህ ዙሪያ ከፍተኛ አስተዋጽኦ እያደረገ ነው ያለው። ይህንም በጋራ እየሰራን ነው ያለ ነው በርዴ ካርድ እንትን የሚያወርበት ነበረ በአንድሮይድ ዲቨሎፕመንት ላይ በነበረበት ነው። በዌብ አፕሊኬሽኑ ደግሞ ሲምፕል ዌብ አፕሊኬሽን እኔ በራሴ የፎቶ ጋለሪዎችን ኮሌክት አድርገው እነሱን ማሳየት የሚችል እሱን ሰርቼ ነበር። ደ ፊውቸር ምንድን ነው ያሰብኩት ለሚለው ግን ምንድን ነው አፕግሬድ ለማድረግ ነው። እኔ አሁን የፈንዳሜንታል አይደለ ኢትዮ ኮደርስ ሁለተኛውን ስቴፕ ሞር አፕግሬድ ካረኩ በኋላ ወደ ቀጣይ እቅድ አቀዳለው የሚል ሀሳብ ያለ። ከጓደኞች ጋር ሆኜ ሀካቶኖች ላይ ምናን ሳተፍ ነበረ እንዲሁም ደግሞ ፕሮጀክቶች፣ ፕላትፎርሞች ላይም ትልልቅ ፕላትፎርሞች ላይ አስተዋጽኦ አድርግ ያለው በኮዲንግ ስኪሌ ማለት ነው። ከዚህም በኋላ ደግሞ ያው ጊዜውን መዋጀት ስናለብን ትኩረትን ወደ ኤአይ ለማዞር አስቤያለሁ። ኮምፒውተር ያላቸውና ኦንላይን አክሰስ ያላቸው በሙሉ ይህንን ኮርስ ቢወስዱት ለራሳቸው ለሕይወታቸውም እንደገና ደግሞ በሞር ገንዘብም ክ የሚያደርጉበት መንገድም ሰፋ ያደርግላቸዋል፣ እየታቸውንም ደግሞ ያሰፋላቸዋል። አንድ ወጣት ስፔሻሊ ምንም አይነት ባግራውንድ ባይኖረው ከፈንዳሜንታል ስለሚጀምር ይሄ ኮርስ ቅድም እንዳለው ቤዝመንት ምንም ኖሌጅ ለሌለው ሰው ስለሚያሳውቅ ስኪል እንዲኖረው ያደርጋል እና ከዜሮ ለግራንድ ላይ ላለ ሰው ራሱ አንደርስታንድ ማድረግ የሚችልበትን ወይ ስለሆነ የሚቀርብለት በጣም አሪፍ ነው እና በቴክኖሎጂ ነገድ መስራት እንዲችል ያበረታታዋል ማለት ነው። ወጣቶች በዘመናዊ የሙዚቃ ዓለም ውስጥ የሚያስደስት አንድ ልዩ አገልግሎት ልናስተዋውቃችሁ ነው። ኢትዮ ቴሌኮም ከዓለም አቀፉ የሙዚቃ መድረክ ስፖቲፋይ ጋር በመተባበር ለሁሉም የኢትዮ ቴሌኮም ደንበኞች በተለይም ለወጣቶች የተዘጋጀ ልዩ የጥቅል አገልግሎት አቅርቧል። ለአገልግሎቱን የምንወዳቸውን ሙዚቃዎችን በነፃ ማዳመጥ፣ ከጓደኞቻችን ጋር መጋራትና አዳዲስ አርቲስቶችን ማግኘት ያስችላል። ይህንን በተመለከተ ባልደረባችን ሀሴት ኃይሉ ያዘጋጀችልን እንጋበዝ። የወጣቶች ጥቅል አገልግሎት ከስፖቲፋይ ጋር ፓኬጅ የገዛው ማንኛውም ወጣት ነጻ ስፖቲፋይ መጠቀም ያስችላል ማለት ነው። ከወጣቶች ፓኬጅ ጋር ያገናኘ ነው። ምክንያት ስፖቲፋይ ያው ወጣቶች የሚፈልጉት ያው ኢንተርቴንሜንት ነው። ኮኔክቲቪቲ ፕላስ ኢንተርቴንሜንት ነው የሚፈልጉት። ከዛ ውስጥ ደግሞ ያው የስፖቲፋይ የኢንተርቴንሜንት ሙዚቃ ነገሮችም ስላለው የወጣቶችን ፍላጎት ያው ማሙላት ስላለበት እሱን እንደ አንድ ኮንቴንት በአንድ ላይ አድርገን አምጥተናል ማለት ነው። ፕላስ ደግሞ ያው አፎርደብል ነው ወጣቶች ያው በዋጋም አፎርደብል ተመጣጣኝ የሆነ እንትን ስለሚፈልጉ እሱንም አድሬስ ስለሚያደረግልን አንድ ላይ አቀናጅተን ያመጣ ነው ማለት ነው። ወጣዊ ጥቅል ለማግኘት የሚጠበቅባቸው ያው ኢትዮ ቴሌኮም ደንበኛ መሆን ነው። ማንኛውም የኢትዮ ቴሌኮም ደንበኛ ይሄን ፓኬጅ መጠቀም ይችላል። ስፖቲፋዩን ያው ከአፕ ስቶር ወይም ከፕሌይ ስቶር ዳውንሎድ አድርጎ መጠቀም ይችላል ማለት ነው። ጥቅል ያ ወጣቶችን ፍላጎት ያሟላል ብለን የምናስበው ወጣቶች ምን ይፈልጋሉ ነው። ስለዚህ ወጣቶቹ አብዛኛው ጊዜ ኢንተርቴንሜንት ላይ ነው እንትናቸውን ዳታቸውን ከሱም የሚያደረጉት። ስለዚህ ሞር ደግሞ ማታ አካባቢም አክቲቭ የመሆን የጊዜያቸው ነው ሌቶ ነው የመስራት ልማድም ስላለባቸው የማጥናትም የሪሰርች ነገር የመስራት ብሮስ ማድረግ ልምድ ስላላቸው እሱን አንድ ላይ የያዘው ዳታውም ፕላስ ናይት ካሽባክ ነፃ ጉርሻ ያለው ከፍሪ ስፖቲፋይ ጋር ያመጣ ነው ማለት ነው። ሰላም፣ እንዴት ናችሁ? ዮሐንስ ግርማ እባላለሁ። ዛሬ በዘመንና በቴክኖሎጂ ፕሮግራማችን ላይ ስለ መኪኖች ነው የምናወረው። ኤክስፒሪየንስ ያለን የሌለን አለ። መኪናችን ወይም የሰው የጓደኞቻችን መኪና ሲበላሽ ምን ማድረግ እንዳለብን ላናውቅ እንችላለን። ጥቃቅን የሆኑ ወይም በጣም ኮምፕሌክስ የሆኑ የመኪና ፓርቶች መቀያየር ወይም ምን መኪናችሁ ተበላሽቷል አልተበላሸ የሚለውን ነገር እዚህ ቪዲዮ ላይ እንዴት መፍታት እንደምንችል እናያለን። አብሯችን ቆ መኪናችሁ ተበላሽቶ ቤት ቆሞ ወይም መንገድ ዳር ላይ የምታውቁት መካኒክ እስከሚመጣ ድረስ እናንተ ልትፈቱት የምትችሉት ችግር ሊሆን ይችላል። የመኪናችሁን አጠር ያለ ቱቶሪያል በዚህ ድረገጽ አይታችሁ የመኪናችሁን ጸባይ ምን ምን እንደሆነ እዛው ላይ እንዳለ ገልጾ በቪዲዮ ቱቶሪያል እንዴት ያንን ችግር መፍታት እንደምችሉ እዚህ ቪዲዮ ላይ እናያለን። የድረገጹ ስም አንድ ኤ ኦቶ ብላችሁ ጉግል ላይ ሰርች ታደርጉ፣ የመጀመሪያውን ድረገጽ ትመርጣላችሁ። ዌብሳይቱ እንደተከፈተላችሁ የመኪናችሁን አመተ ምረት ብራንድ እና ሞዴሉን ካስገባችሁ በኋላ የመኪናችሁን ኮመን ችግሮች ሪፕሌስ መደረግ ያለበት ወይም መታየት ያለበት ቀጥታ ፊት ለፊት ማየት ትችላላችሁ። አለበለዚያ ከጎን ቪዲዮ ላይ እንደምትመለከቱት እናንተ ሰርች አድርጋችሁ የጎማ ወይም የኤንጂን ችግር ምን እንደሆነ እዛ ላይ እንዳለ አንዱን ትመርጣላችሁ። እሱን ከመረጣችሁ በኋላ ቪዲዮ ቱቶሪያል እንዳለ እዛ ላይ ያለ እሱን እያያችሁ መኪናችሁን ማስተካከል ትችላላችሁ። ተመልካቾቻችን ሳምንታዊ የዘመንና ቴክኖሎጂ ፕሮግራማችን እየተከታተላችሁትን ይመስል ነበር። በቀጣይ በሌሎች መሰናዶዎች እንገናኛለን። እስከ ሳምንት ቸር ያሰንብተን።